የተደበቁ መናፍስቶች ዛሬ ከሰዓት በኋላ ይቀጠቀጣሉ። መደበቅ አይችሉም። ዋሻቸው ይፈርሳል። መንኩራኩራቸው ይታሰራል። ወገባቸው ይወጋል። የድግምትና የመተት መንፈስ፣ የሰላቢ መንፈስ፣ የሰዎችን ጤና የበላ የሰዎችን ፋይናንስ የበላ የሰዎችን በረከት የበላ መደበቅ አይችልም። መቀመጥ አይችሉም። Come out I አጋንንታዊ ኃይል ምንም እንዳታረጋው ምንም እንዳታረጋው፣ ና የተቃጠልክ። አምጡት ወደዚህ ናሳል ንዳማስ ወደዚህ አምጡት ቴቫድያስ በጣም ብዙ መናፍስቶች ይቀጠቀጣሉ ዛሬ የወጣቶቹን አእምሮ አስረ የያዝክ የልጆቹን አእምሮ የያዝክ የተማሪዎችን አእምሮ አስሬ የያዝክ የነጋዴዎችን ንግድ ያሰርክ ና የተቃጠልክ መቀመጥ አይችልም። ተመጥቷል ከማውት ይ ኮማንድ ዩ ኔም ኦፍ ጂዘስ የምጥል በሽታ መስለ የተቀመጥ በሽታ የሚል ስም የያዝክ መደበቅ አትችልም። ጊዜ አልቋል። በደብተራ ቤት የተሠራ ጥበብና እውቀት አለን በምሉ ሰዎች ዘንድ የተሰራ ጥበብ አለን በምሉ ሰዎች ዘንድ የተሰራ ናውጣ፣ ኤሳ ማሎይ፣ ይኸው ሲነቀል፣ ይኸው ስመታ ምንም እንዳታደርገው፣ እሸባዶ ዜናማን። ኢን ኔም ኦፍ ጂዘስ፣ ኢን ኔም ኦፍ ጂዘስ! የአውሬ መንፈስ የእባብ መንፈስ ደም አፍሳሽ ነፍሰ ገዳይ አንደኛውን ወንድ እገለዋል። ቀንና ቀጠሮ ይሻልቃል። ያው ዛጋ ወርቋል። ያዙት፣ ያዙት! ምንም እንዳታረገው፣ እገለዋለሁ። ማንን? አንተን? ራስን እኔ እገለዋለሁ። እንዴት አድርጌ? እሷና ልጆቿን ልገላቸው ነበረ። መጣች ለባለች ቁጭ ብዬ ወገቧ ላይ ቁጭ ብዬ እገላታለሁ ካንሰር

አይዞሽ የኔ እናት፣ ዛሬ ነጻ ወጥተሻል። አሜን። ደህና ነሽ? እግዚአብሔር ይመስገን። ከየት ነው የመጣሽው? ከወልቂጤ። ከማን ጋር ነው የመጣሽው? ከልጄ ጋርና ከጓደኛዬ ጋር፣ ከጓደኛዬ ልጅ። ልጅሽ የት ነው ያለችው? እጇ እዛ እየመጣች ነው። ና ስኪ። ልጇን ላከች። የሞት አዋጅ ተሰበረ። የሞት አዋጅ ተሰበረ። ደህና ነሽ? ደህና ነኝ። ለምዶ የምታለቅሺው በደስታ ብዛት፣ ዛሬ አንቺ ቀን ነው። አሜን፣ ዛሬ የእኔ ቀን ነው። እግዚአብሔር ያገኘኛል ብዬሽ ጽፌ ነው የመጣሁት። እስኪ እስኪ አውጡ፣ አይገርማችሁ እዚህ ምን ይላል ዛሬ ብላቴናዋ እምነቷ ዛሬ የኔ ቀን ነው። ላቴውስ ፀጉሯን እንዳል ቁስል በቁስል አርግተዋል። ብቻ ግን ምክንያት ስላለው ነው። አንተ ጋር ለማምጣት ምክንያት ስላለው አሁን ዘጠኝ ዓመቷ ነው ከተወለደች በሁለት ዓመቷ ነው። እዩ ነው እዩጋ እዩጋ ይሄ አጋንንታዊ አሰራር ነው። ፀጉሯ በሙሉ አልኳል የሚገርማችሁ ተነቃቅሎ ቆስሏል። ነይ ብላቴና ነይ፣ በጌታ በኢየሱስ ክርስቶስ ስም አውጃል ይሄንን በሽታ ካንቺ ላይ

ታስታልክሽ ዛሬ እናንተ ቤተሰብ ጉዳይ ተለቀቀ። አሜን። በጣም ትልቅ ዘንዶ፣ ትልቅ ዘንዶ፣ እንደዚህ የቆመ ዘንዶ ሲሞት አየው። አሜን። በኢየሱስ ስም በስራ ትባረካላችሁ። አሜን። በጤና ትባረካላችሁ። አሜን። በነገሩ ሁሉ በውስጥም በውጭም ትባረካላችሁ። አሜን። የሚገርም ምስክርነት ይዛችሁ ትመጣላችሁ። አሜን። አሜን

እንዴት እንደመጣችሁ እኮ ብታቅም በጣም ነበር የምትወድህ ማናንት እርግማን እንድገምተ ጠደግመንባት እንድታብድ እንድትሞት ነ። እስኪ እጃችሁን አንሱና ይሄንን በረከት ተቀበሉ። መርገም ወደ በረከት ተለወጠ። ጠላት በእናንተና በቤተሰቦቻችሁ ላይ ያወጀው መርገም ወደ በረከት ተለወጠ። ከጠላት ዓለም የታወጀ መርገም ወደ በረከት ተለወጠ። ጠላት ያወጀው ሞት እናንተ ቤት ወደ ሕይወት ይቀየር። ጠላት ያወጀው ውርደት ወደ ክብር ይለወጥ። በኢየሱስ ክርስቶስም ረግጣችሁ የምትሻገሩበት ድልድይ ይሁን። እዛ ሰፈር የተያዘ በረከታችሁ ይለቀቅ። ሞገሳችሁ ይለቀቅ። አሜን። አምሮአን እዣ ያለው ይላል

በግራዋ በኩል እግሯ ሁሉ እንቀርቅጃለሁ። እዩ እዩ ጋር ነገም ተነስታ እዩ ጋ አምጥታ አቃጠለችኝ፣ እኔም አቃጥያታለሁ። እሺ በቃት ው ጭንቅላቷን፣ በስተርጅና አይኗን፣ በግራዋ በኩል ታፋዋን፣ እግሯን አቃጠልካት? ሰርጄላታለሁ። በቃ ምትሆናለ። ጎትታ አመጣችኝ አንተ ጋር ምንድና። አንተ ለምንድ ነው የምታቃጥለኝ? ምን እያረካት ነው? ምን እያረካት ነው? አንተ ሳቃጥል አታፏን ራሷን፣ ጭንቅላቷ ላይ ስጮህ፣ ጆሮዋ ላይ ስጮህ፣ እግሯን ሳቀጥል፣ እጇን ስታቃጥል ኖርክ። አዎ ምን ሆንክ አሁን? አሁንማ ተያዝኩ። አው ብትይዘኝ፣ ታዲያ ምን ታደርገኛለሽ? በቃ ማምለጥ ይችላለሁ ነው ለባ፣ ያመልጣል። ሄዳለሁ፣ ሄዳለሁ፣ ሄዳለሁ። እንድትለቃታ ዛል በኢየሱስ ዘመኗን እንድትለቃት እሳት አዛል። እሳት ታይዳን ቢ ብዙ አመት አስቀምጫታለሁ፣ እየጣልኳት በየመንገዱ ትጥላታል። ይሄው እጇን ስብር። ይሄው በኃይል እየተቃጠልክ እንድትሄድ ሶስት ጊዜ ጮኸው እንድትወጣ አዛል። እየጮኽኮተ ሂድ ሂድ። አንድ ለመጨረሻ ጊዜ ጮኸው ደግሞ ኃይል ይሰበር።